ይህንን አምስት ሚሊዮን ብር ለብቻሽ ነው የተጠቀምሽው ማለት ነው። ከመሞት ትድናለች። እስከ ሰው ሀገር እንትን ከማለት ትድናለች። በጣም ገንዘቡን እኔ ረእ ብሩን የወሰድሽው ወደ ስንት ብር ነው የተሸጠው መሬቱ አምስት ሚሊዮን ብር ለብቻሽ ነው የተጠቀምሽው ማለት ነው እንደዛ ሳይሆን በተደጋጋሚ እህትሽ ጋር ብዙ ነገሮችን ትጠይቅሻለች ሄለን ትደውልልሻለች እያንዳንዱን ነገር አትመልሽም አንቺም ሲም እሷም የነገረችኝ ነገር በድሮ አምስት ሚሊዮን ብሎ ለብቻሽ እንደተጠቀምሽ ነው። አረ እናት ይሄ ብዙ አይረዳኝም ነገር ነው። አሁን እኔ ደጋጋቾ ነገር አድርጌ የሚገባቸውን ነገር አድርጌ ነው። አይደለም እዚህ ጋር በፍጹም እንዳሳሳች ቤትሻ ምንም ነገር ምንም ነገር እንዳላረግሽ ነው። ለወንድምሽም ምንም ነገር አላረግሽ። ለተመስገን በጣም ነው የሚያሳዝነው። አሁን ተመስገን ያለበት ሲቹዌሽን ነው ራሱ ማለት ነው። እኔ በግል ቤት ስለማቅ ነው። እኔ አንቺን ያገኘሁሽ በምክንያት ስለሆነ ልትሰልለኝም ሊሆንም ይችላል በምክንያት ነው ያገኘሁሽ አንቺን በቃሪ አይደለም፣ በምክንያት ነው ያገኘው። እሺ አርፈሽ ተቀመጪ እኮ። አይ በስነ ስርዓት እንድናወራ ነገር። እኔ አሁን የመጣሁት ማለት ነው አንቺን ለህግ ለማቅረብ ነው እያንዳንዱን ነገር እኔ እህቴ እና ወንድሜ ስለሆኑ ያለ ምስክር ነው ብሩ ነው የሰጧቸው። ኖ ኖ ኖ ኖ ምንም ብር እጃቸው ላይ እንዳልደረሰ፣ ሄለንም ምንም ብር እንዳልደረሰ፣ እህትሽ ጋር ምንም ብር እንዳልደረሰ፣ ወንድምሽ ጋር ተመስግን ጋር ምንም ብር እንዳልደረሰ፣ ተመስግን ጋር ደውለን ማጣራት እንችላለን። ምንም ነገር እሱ ድሮም ሊያምን አይፈልግም። እኔንም እንደ እህታቸው አያዩኝ። ኖ በጣም ነው የሚያይሽ ወንድም ውቁ አንቺ ነሽ ብራቸውን ወስደሽ ምንም ነገር ብር ያልሰጠሻቸው። እኔ ማስረጃ አለ፣ እያንዳንዱ ነገር ማስረጃ አለኝ። ቤተሰቦቼ ስለሆነ ያለ ምስክር ነው የሰጠኋቸው። እያንዳንዱ ነገር ማስረጃ አለኝ። ለምንድን ነው ከዚህ በፊት ባለው ሲምሽ፣ ስታወራሽ፣ ሄለን ስታወራሽ፣ ምንም አያገባሽም ስላልሆንኩኝ ነው። ስለበፊት ህይወትሽ እኮ የለም እናወራው አሁን አንቺ ወስደሽ ብሩን ስላጠፋሽ ህይወትሽ እኮ የለም እናወራ ከዛ በፊት ስላለው መሬቱን ለነሱ ሳትናገሪ መሸጥሽ ተሜም ያወቀው ተመስገንም ያው ምንም ገንዘብ አልደረሰም። እነሱ ጋር የላክሽላቸው ነገር ካለ የሰጠሻቸውን ነገር ካለ በማስረጃ ልታሰ ይችላል። በቃ ያለ ማስረጃ ነው የሰጣችሁ። ምክንያቱም ወንድሜ ነው ብዬ ስለማስብ። ኦኬ እነሱ ጋር አልደረሰም ካሉ ምንድነው የምናደርገው? እነሱ ምንም ብር አልደረሳቸውም። አምስት ሚሊዮን ብር ለብቻሽ አንቺ ነው የወሰድሽው። ጥፋቱ የኔ ነው፣ ያለ ምስክር መስጠት አልነበረብኝም። ኖ ልንገርሽ እያንዳንዱን አምስት ሚሊዮን ብር የወሰድሽው አንቺ ነሽ። ብሩን ደግሞ ራስሽ ተጠቅመሽዋል። እያንዳንዱ ነገር እኛ ጋር ማስረጃ አለ። ተመስገንም ቢሆን አንቺን ለማግኘት አዲስ አበባ ድረስ መጥቶ ነበረ። ቤቱ መሬቱ ከተሸጠ በኋላ አንቺን ለማግኘት አዲስ አበባ ድረስ መጥቶ ያየው ነገር ኖ ምንም አላፈላለሹ በዱርዬ አጠገቤ እንዳደርስ ብለሽ እንዲ አንቺን ለማግኘት እኮ እዚህ ሀገር መጥቶ ነበረ። ከዚይ እዚህ ሲመጣ እኮ ተመለስ እያልሽው እየሸኘሽው ግሮሰሪሽ መጥቶ ያውቃል እኮ እንዲ በዱርዬዎች እያባረርሽው እንዲ የምታስቢለት ነገር ሄለንን ከዚህ በፊት አውርተሻት ታውቂያለሽ? አንድ አመት ደግሞ አየለም። ከዘጋሽት ሁለት አመት ይሆናል። እያንዳንዱን ነገር እኔ ሄለን ብዙ ጊዜ ታወራኛለች። ብዙ ማስረጃዎች አሉ። የሄለን እኔ ጋር ብዙ ነገር ትልሽ አልካፍትልሽ ኖ ሌላ ጊዜ ተረጋግተን ሳይሆን እያንዳንዱን ነገር ምንም እዛ ጋር የሚታይሽ ነገር አለ አይደለ? እዛ ጋር እነዛ የመጡት ፖሊሶች ጠቅላላ ላንቺ ናቸው። አሁን እያንዳንዱ ነገር ማለት ነው። በስነስርዓት የማታወሪኝ ከሆነ ማለት ነው ወደ ህግ ነው የምወስድሽ። በስነስርዓት አሁን እያንዳንዱን ነገር ውሸት ሳይኖር

ፕሊስ፣ ተረጋግተን እናንተ እናውራ። እምናወራው ነገር ማለት ነው በእውነት ላይ የተመሰረተ ነገር፣ በእውነት ላይ የተመሰረተ ነገር እምናወራ ከሆነ እናውራ፣ ካልሆነ ግን እውነት ላይ እውነቱን እንተማመናል። እናውራ አስፈላጊ ካልሆነ ወደ ህግ እንሄዳለን። ነግሬሃለው እኮ በቃ ነው ገንዘቡን ሙሉ ለብቻሽ ነው አው በዛን ሰዓት ሄለን አልነበረችም ለሄለን መስጠታችን ነበረ? እሺ ለምንድ ነው ሄለንን የዘጋሻት አምስት ሚሊዮን የሚያክል ከዛሬ ሁለት አመት በፊት መሬ ሸጠሽ የአባትሽን ውርስ ለብቻሽ እንዴት ትወስጃለሽ ወንድሞችሽ የሉ አሁን ወንድምሽ ያለው ነገር ላይ ከጎዳና ከጎዳና ያልተናነሰ ህይወት ነው እየኖረ ያለው። ሄለንም በሰው ሀገር ለአቧን ጠባር ጋር እያመጣሽ ለወንድሟ ነው ገንዘቡን የምትልከው እያንዳንዱ አንቺ አምስት ሚሊዮን ብር የሚያክል ሄለንም አፈር በልታ ይሄንን ገንዘብ ማግኘት ከብዷት ብዙ ነገር እየሆነች ታም አለች እኮ። አሁን እምልሽን ነገር ስሚ ሄለን እህትሽ አረብ ሀገር ናት እንዳልሽው ግን ታማሚ ናት። ያምራሉ ታማሚ የኩላሊት ታማሚ ናት። አንቺ ግን ላይክ እሷ አሁን ሰርታ ሁላ የምትልከው ገንዘብ የላትም። ለወንድሟ ለተመስገን የምትልከው ገንዘብ የላትም። የአረብ ሀገር ታማሚ ናት። ኩላሊቷን ታማ ብዙ ነገር ውስጥ የገባች ናት። ምንም ገንዘብ አላመጣችም? አንቺ ግን ይሄ ጭንቅላቴ ነው ሁሉንም ነገር አደረኩት ኖ አሁን እንደዚህ ፈልጋ አይደለም ምናምን አይደለም። ይሄንን ነገር የምንጨርሰው እኔና አንቺ ከዚህ አምስት ሚሊዮን ብር ውስጥ የሚገባቸውን ገንዘብ ሄለንም ከአንቺ የእህት ፍቅሯን አትፈልግም ተመስገንም የእህት ፍቅሩን አይፈልግም እንደውም ወንድም አይደለውም ነው የሚለኝ እኔ አንቺን ከማግኘቴ በፊት እነሱን በተደጋጋሚ አውርቻቸዋለሁ ሄለንንም አውርቻታለሁ ሆን ብዬ ለዚህ ጉዳይ ነው እዚህ ድረስ አንቺ ጋር የመጣሁት ሄለን ያለችበት ሲቹዌሽን በጣም የሚያሳዝን ሲቹዌሽን ላይ ነው ገንዘብ ያስፈልጋታ ያለ 300 ሺህ ብር ነው ምንም ምንም እንትን ነገር የለኝም ከ5 ሚሊዮን ብር አሁን በስነ ስርዓት መስራት ነው ያለብን። ከአምስት ሚሊዮን ብር ስንት ነው የሚደርሳቸው የሚለው ያንን ገንዘብ መስጠት ነው ካልሆነ ወደ ህግ መሄድ ነው። እነሱ ከአንቺ ላይክ አሁን አንቺን ማውራት የሚፈልጉበት ሲቹዌሽን ላይ አይደሉም። ያለው ከኢታም ጥቼ ሊስታቸው እሺ ነው ከኢታም ጠና ሊስታቸው ይለኝ ለምን አጠፋሽ ያንን ገንዘብ እንዴ እንዴ ነው ሰው ልጅ የማያስ ወጣትነት በሚሊዮን ብር አይሽው በጣም ከባር ነው። እንዴት ነው ከጎንሽ ያለው አሁን ለምሳሌ ዞር ብለሽ ማንም ዘመድ የለሽም። ዞር ብለሽ አታይ እያንዳንዱ ነገር ዞር ብዬ ወደ ራሴ ተመልሼ አርፌ ስራዬን እየሰራው ነው። እና ላይክ የእነሱ ማጣትስ የእነሱ መጎዳትስ እነሱ ቼክ ሳታረጋቸው እኔ በዚህ ልክ ሆናል ነበር በዚህ ልክ ይሆናል ብዬ አላሰብኩም ነበር፣ እንጂ ማንኛውም ሰው እህቱ እህቱ እንደዚህ አይነት ሁኔታ ውስጥ ሆና ብትሆን ደስ አይለውም፣ እኔም ደስ አይለኝም። በእርግጥ እኔ የሚያገበኝ ነገር የለም። ከአሁን በኋላ እኛ የምንፈልገው አሁን ሀዘኔታ ውስጥ እንደገባ ሰው ሆነሽ እያስመሰልሽ እያለቀሽ እንደዚህ ብለሽ አትንቀል። አላምንሽም እህቶችሽ ላይ ወንድሞችሽ ላይ የጠፋኝሽ ሰው እኮ ነኝ። እፀፅታለሁ። ለምንድን ነው እንትን የማታምነኝ? ወንድሞችሽን እህቶችሽን የዋሸሽ ሰው አሁን እዚህ ጋ ያለቀሽ ምንም ነገር ልታሳምኝ የምትሞክሪ ሰው አይደለሁም። እያንዳንዱን ለምንድን ነው የማስወጣሽ? እያንዳንዱን ገንዘብ መናገርሽ፣ እኔም እስር ቤት ገብቼ እነሱ ምንድን ነው የሚጠቀሙት? ገንዘቡን ታገፊ ያለ በደንብ ነው የሚያውቁሽ። እንዲህ የሰው ገንዘብ ወስደሽ የእህቶችሽ የአባትሽን ገንዘብ ለብቻሽ መውሰድ ማለት ምን ማለት ነው? እነሱ ስንት ነገር አላቸው። ትንሽ ትንሽ አይምሮ አይኖርሽም? በጣም ባለጌ ነሽ። እህትሽ ሄለን አታሳዝንሽም? በኩላሊት ታመሽ እያንዳንዱ ነገር ብትል እንደሱ ከመሞት ትድናለች። ከሰው ሀገር ገንዘቡን ስትልኪላት ትድናለች። አልችልም ገንዘብ ወስደሽ ግን አስታምም ገንዘብ ላይ እንደዚህ ከሆነ፣ እጅግ በጣም ጥሩ። እኔ እና አንቺ ጉዳይ የሚያልቀው በህግ ነው። ፈትልኝና ልጣበት። ኮንስታብል፣ አይመለከተኝም ስለነሱ ውጭትያዛት ጎታት ጫኖት እኔ ኋላ ከተላልው ተመልካቾቻችን እንደምታዩት ነው። በጣም አስቸጋሪና በጣም ከሀዲ የምንላት ሰው ናት። ብዙ ነገር ማስመሰል ያለች ናት። ከሷ ጋ ያለን ቆይታ በጣም ከባድና በክህደት የተሞላ ነበረ። ለእህትና ለወንድሞቿ ምንም ሀዘኔታ ያሌላ ሴት ናት። አሁን በፖሊሶች ተጭና እየሄደች ነው ፖሊስ ጣቢያ። ሶስት መቶ ሺህ ብር ነው ያለኝ፣ ምንም ገንዘብ የለኝም ከዛ በላይ እሰጣለሁ ነው ያለችው። ያንን ጉዳይ ደግሞ የምናጣራ ይሆናል። አብራችሁን ስለቆያችሁ እስካሁን እናመሰግናለን።